ያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር። ዋና ዋናዎቹም በቅድሚያም መከላከያው ባካሄደው ቆጠራ 40 ሚሊዮን የተተኳሽ ጥይት ጥረት ገጠመው ለውጊያ ብቁ የሆነ የሰው ኃይል ቁጥርም ከሚጠበቀው 100 ሺህ ያክል ጉድለት አሳይቷል ተብሏል። የብልጽግናው መንግስት ከተባበሩት ዓረብ ኢሚሬቶች የቀረበለትን የውጊያ መመሪያ ለመተግበር የማያስችሉትን ወታደራዊ ምክንያቶችን ማቅረቡም ተሰምቷል። በዝርዝር የምንመለከተው ጉዳይ ይሆናል። ሻዕቢያ፣ ህወሓት፣ ፋኖና ኦላ አብይ አህመድ ስልጣን አያሰጉም ሲሉ አማካሪያቸው ተናገሩ። ቀይ ባህር መግባት ቀላል ነው፣ ጦርነቱን ከጀምር ነው፣ ኤርትራ ትጠፋለች፣ ወዘተ እያሉ ሲዙቱም ተሰምቷል። ሌላኛው የጠቅላይ ሚኒስትሩ አማካሪ ደግሞ ካደጉ ሀገራት እጅ ጥምዘዛ ኢትዮጵያን እየታደገ ያለ አገዛዝ እንዳላቸው አቅርበዋል። ይህንንም ይዘናል። የብር የቁልቁለት ጉዞ እንደቀጠለ ነው። አንድ ዶላር በየሀገሩ በጥቁር ገበያ ከ181 እስከ 184 ብር ድረስ ሲመነዘር መዋሉም ተሰምቷል። ብሔራዊ ባንክ የውጭ ምንዛሬ ጨረታ መርሃ ግብሩን ይፋ አድርጓል። ሌላኛው መረጃችን ነው። የአዲስ አበባ ዩኒቨርሲቲ ከ100 በላይ የትምህርት ክፍሎችን ዘጋም፣ ሰራተኞችን የቀነሰው ዩኒቨርሲቲው እንደገና ከውጭ ሊቀጥር ስለመሆኑም ተነግሯል። ዝርዝሩን አዘጋጅተናል። ኢራን የዩራን የሚባበል ጸጋቅሟ አቅሟ መዳከሙን አሳወቀች። ይህ የሆነው ደግሞ በእስራኤል አሜሪካ የጋራ ጥቃት ከተፈጸመ በኋላ ስለመሆኑም ገልጻለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። መከላከያው ባካሄደው ቆጠራ 40 ሚሊዮን የተተኳሽ ጥይት ጥረት ገጠመው። ለውጊያ ብቁ የሆነ የሰው ኃይል ቁጥርም ከሚጠበቀው መቶ ሺያክል ጉድለት አሳይቷል ተብሏል። የብልጽግናው መንግስት ከተባበሩት አረብ ኤምሬቶች የቀረበለትን የውጊያ መመሪያ ለመተግበር የማያስችሉትን ወታደራዊ ምክንያቶችን ማቅረቡም ተሰምቷል። ማንም አይነቀንቀኝም እኔን የሚያቆመኝ ምድራዊ ኃይል የለም የሚሉት የብልጽግናው መሪዎች የሀገሪቱን ብሔራዊ ጥቅምና ሉዓላዊነትን መጠበቅ የነበረበትን ሰራዊት ከህዝብና ከራስ ወገን ጋር እንዲፋለም ካደረጉት እነሆ ስድስት ዓመታት አልፏቸዋል። በራሳቸው ቋንቋ እንደገለጹትም ሰራዊቱ በእነርሱ አመራር ስር ሆኖም የሀገሪቱን ክብርና ጥቅም ለመከላከል አንድም ጥይት ተኩሶ አያውቅም። ይሁን እንጂ ኃይላቸው የማይደፈር የታጠቁት መሳሪያ የማይበገር ሰራዊታቸውም ግማሽ ሚሊዮን ጦር ከነበረው ደርግ የላቀ እንደሆነ በመግለጽ ሲመኩ ይስተዋላል። ከመከላከያ ሚኒስቴር ኢትዮ ፎረም ያገኘው መረጃ ግን የብልጽግና አገዛዝ ወታደራዊ አቅም በሰው ኃይልም ሆነ በሞራል እየተዳከመ ስለመሆኑ መገምገሙን የሚያሳይ ነው። የተባበሩት አረብ ኢሚሬቶች በሱዳን የሄሚቲ ጦር አልፋሽርን በተቆጣጠረበት ሰሞን ብልጽግና ኤርትራና ትግራይን በመውጋት ጦርነቱን እንዲጀምር ፍላጎት አሳይታ መመሪያ ሰጥታ ነበር የሚሉት እነዚሁ ምንጮች ይሁን እንጂ ያንን ለማድረግ የሚያስችለው አቅም በአገዛዙ እጅ እንደሌለ የታወቀው ዘግይቶ ነው ይላሉ በተለይም በተተኳሽ በኩል ያለው ጥረት ከፍተኛ መሆኑን ያነሱት ምንጮቹ በተደረገው ቆጠራም አርባ ሚሊዮን የሚሆን የተተኳሽ ጉድለት ተገኝተዋል ብለዋል ጉድለትና ጥረቱ በተዋጊ ሰው ኃይል በኩልም ነው የሚሉትና ሲሆን ይህንን በምስሉ ላይ የሚታየውን መረጃ ያጋሩ የመከላከያ ምንጮች እንደሚሉት ሰራዊት ወደ ኤርትራም ሆነው ወደ ትግራይ ልዝመት ቢል ከሚያስፈልገው የሰው ኃይል መጠን ውስጥ ከአንድ መቶ ሺህ በላይ ጉድለት አለበት። ከጀነራል ሀጫሉ ሸለመ ቢሮ የተገኘው ይኸው መረጃ ሰንጠረዥ ላይ እንደሰፈረው ማዕከላዊ እዝ 23 ሺህ በላይ፣ ደቡብ እዝ 20 ሽ፣ ምስራቅ እዝ 22 ሽ፣ ምዕራብ እዝ 23 ሽ፣ ሰሜን ምዕራብ እዝ 24 ሽ ናም እንደየቅደም ተከተላቸው ሌሎችም እዞች ሰራዊታቸውን ይለያል። እነዚህ እነዚህ አሃሶች ብልጽግና ኤርትራ ላይ ውጊያ ቢከፍት ከሚያስፈልገው ኃይል ቢያንስ በመቶ ሺ ያክል ያነሰ ኃይል ያላቸው መሆኑን የሚጠቁሙት እነዚሁ ምንጮች በአማራና ኦሮሚያ ክልሎች ያለው ውጊያ ሰራዊቱን በሞራልም ሆነ በቁጥር እንደ ጎዳው ይናገራሉ። የጠቅላይ ሚኒስትሩ ወታደራዊ አማካሪ የሆኑት ጀኔራል አለምሸት ደግፌም መከላከያ የውጊያ ሞራሉ ሊሻሻል ይገባዋል በማለት ጦሩ የመዋጋት ስነልቦናው እንደተሸረሸረ አምነዋል የሚሉት ምንጮቹ ብልጽግና ሰሞኑን በተለያዩ ሹሞቹ አማካኝነት ኤርትራን አልወርም የሚል ፕሮፓጋንዳ የጀመረው የኬንያ ባለስልጣናትንም ሻዕቢያ እንዳይወጋኝ ያድርጉልኝ የሚል ምልጃም የላከው ይህንን የተተኳሽና የሰው ሀይል ቆጠራ ሪፖርት ተጠናክሮ ከደረሰው በኋላ ነው ሲሉም አክሏል። የተተኳሽ ጉድለቱን ለመሙላትም የተባበሩት አረብ ኤሚሬቶች እንዲደርሳት ካደረገ በኋላ የመሐመድ ቢን ዛይድ መንግስት ጉድለቱን ለመሙላት እየሰራ ስለመሆኑ ይገልጻሉ። ሻዕቢያ፣ ህወሓት፣ ፋኖና ኦላ አብይ አህመድ ስልጣን አያሰጉም ሲሉ አማካሪያቸው ተናገሩ። ቀይ ባህር መግባት ቀላል ነው፣ ጦርነቱን ከጀመር ነው ኤርትራ ትጠፋለች ወዘተ እያሉ ሲዝቱም ተሰምቷል። ሌላኛው የጠቅላይ ሚኒስትሩ አማካሪ ደግሞ ካደጉ ሀገራት እጅ ጥምዘዛ ኢትዮጵያን እየታደገ ያለ አገዛዝ እንዳላቸው አቅርበዋል። ሁለቱ የአብይ አህመድ አማካሪዎች ብሔራዊ ጥቅም ላይ ያተኮረ ነው ያሉትን ጉዳይ በሁለት የተለያዩ መድረኮች ላይ ነው ያቀረቡት። የብሔራዊ የደህንነት አማካሪው ቀን አያደታም ያሰራዊት ሰራዊት አባላትን ሰብስበው ሀያላን ሀገራት ጥቅማቸውን ለማስጠበቅ ሲሉ ሀገራትን የመጠምዘዝ አዝማሚያ ቢኖራቸውም ኢትዮጵያ ግን ጥቅሟን ለማስጠበቅ የዲፕሎማሲ አካሄዷን በማሳደግ ቀጠናው ላይ ጎልታ የምታይበት እድል ከፍተኛ ነው ሲሉ ተናግሯል። ቀና አያደታያ ሀገሪቱ የኢኮኖሚ ሉዓላዊነት ለጥምዘዛም ሳይበቃ ተሽጦ ጠምዛዥ ያሏቸው ኃይሎችም እሳቸው የሚሸምቱትን ሽንኩርትና ቲማቲም ዋጋ እንኳን እየተመኑ ስለመሆኑ የሰሙ አይመስልም። እኒህ አማካሪ ሀገራት ብልጽግናን ሶማሌላንድ ላይ ወደ ባገኘው በሚል ውጥረት ሲፈጥር እያረሙት ቀጠናውን የጦርነት ያደርገው ዘንድ ደግሞ ጦር መሳሪያን እያቀበሉት የአራት ኪሎ ቅርንጫፋቸው እንዳደረጉትም ዘንግተውታል። ሌላኛው የአብይ አህመድ አማካሪ ደግሞ ቀጀላ መርዳሳ ናቸው። ቀይ ባህር መግባት በጣም ቀላል ነገር ነው፣ ሻዕቢያ ሊከለክለው የሚችል ነገር አይደለም በማለት ይናገራሉ። ከዛም የአስመራው መንግስት ህወሓት፣ ፋኖና የኦሮሞ ነጻነት ጦሩን አስተባብሮ ጥምረት ለመፍጠር መሞከሩን አጣጥለው ህወሓትም የተበተንም ፋኖም እርስ በራሱ እንኳን የማያስማማም የኦሮሞ ነጻነት ሰራዊት ደግሞ አለ በሚባል ደረጃ ላይ የሌለ ስለመሆኑ በመግለጽ ሻዕቢያንም የጃጀ እያሉ ሲናገሩ ተሰምተዋል። ቲፒኤልኤፍ የምንለው ድሮ ኢንታክት የነበረው አደረጃጀት የለም። ሁን ራሱ ስንት ቦታ ተከፋፍሏል። ፋኖ ደግሞ ገና ያልተደራጀ እንዳደ ያለ ነው። አደረጃጀት የለው፣ መዋቅር የሌለው፣ ራሱ የተከፋፈለ ነው። እዚህ ጋር ኦሮሚያም ጋር ብንመጣ ተመሳሳይ ነው። ለስድስት ዓመታት የሚጨበጥም ዳሰስ ነገር የተሰራ ነገር የለም። በዛ በኩል ትሬት አይደለም፣ ስጋት አይደሉም። ኢቭን ሻዕቢያ ሻዕቢያ ሻዕቢያ ሻዕቢያ የምንለው ሻዕቢያ ሳን ኦልድ ጋርድ ያረጀ፣ ወጣቱም የለም። ቀይ ባህርን ወይንም ደግሞ ሌላ ኢትዮጵያን ብሔራዊ ጥቅም አፍኖ ይዛለሁ ብለን ብዙ ስጋት የለም የአለቃቸውን ሰሞነኛውን የከሚሴውን ንግግር በሚያጠናክር ሁኔታም መንግስትን ለማስወገድ የሚያሰጋ ነገር የለም ይላሉ። በእርግጥ ካገዛዛቸው ጋር የምክንያት ልዩነት አላቸው። አብይ አህመድ ከቀናት በፊት ከሚሴ ላይ ተገኝተው ጠላቶች፣ የማታሸንፉኝ ፈጣሪ ከኔ ጋር ስላለ ነው ብለው መለኮታዊ አድርገውት ነበር። ቀጀላ መርዳሳ ደግሞ ተፋላሚ ኃይሎች በአንድነት መቆም የማይችሉ በመሆናቸው ነው ባይ ናቸው። ታግሰን ነው እንጂ ሻዕቢያ ላይ ጦርነት ለመክፈት በቂ ምክንያት አለን ሲሉ አንስተው ከዛም ኤርትራ ልትጠፋ ትችላለች ያለች የሚል ዛቻም ያስከትላሉ። የተደራጀ የተቀናጀ ለኢትዮጵያ መንግስት የሚያሰጋ ሀይል የለም። የኢትዮጵያ ናሽናል ሶቨረኒቲ በሻዕቢያ የተደፈረ ነው። የኢትዮጵያ መንግስት አጋሽ ነው፣ እየታገሰ ነው እንጂ ፕሮቮኬሽኑ፣ ትንኮሳው ብዙ ነው። ወደ ጦርነት የሚያስገቡ ብዙ ሁኔታዎች ነበሩ። ሻዕቢያ የሚሄዱበት ያለው መንገድ ግን ኤሪትሪያንም ያጠፋታል። ዛሬ ሻዕቢያ ለየትኛውም የትኛውም ኃይል መተማመኛ የማይሆን ነው እያሉ አገልግለውት የሚያውቁትን የአስመራውን አገዛዝ ለፋኖም፣ ለህወሓትም ለማንም አይሆንም የሚሉት ቀጀላ መርዳሳም ከጥቂት ወራት በፊት ግን ሻዕቢያ የታጣቂ ኃይሎች መተማመኛ ሆኗል ሲሉ እንደነበር ልብ ይሏል። አሁን የሻዕቢያ የወያኔ የፋኖም አይገርምንም ያው እነሱ አላማ አላቸው። ግን ከኦሮሞ አካባቢ ወጣ ወጣ የሚሉ በዚህ መንግስት ላይ እንትን ለድንጋይ ለመወርወር ወይ ደግሞ ከመንግስት ጋር ይሰራሉ የሚሉት ላይ እንትን አዳ ማውረድ የጀመሩት ሻዕቢያና ወያኔን በመተማመን ነው። የብር የቁልቁለት ጉዞ እንደቀጠለ ነው። አንድ ዶላር እንደየሀገሩ በጥቁር ገበያ ከ181 እስከ 184 ብር ሲመነዘር መዋሉ ተሰምቷል። ብሔራዊ ባንክ የውጭ ምንዛሬ ጨረታ መርሃ ግብሩን ይፋ አድርጓል። መደበኛና የመደበኛ የምንዛሬ ልዩነት ለማጥበብ የመጣ የማክሮ ኢኮኖሚ ማሻሻያ ይለው ነበር ብልጽግና ከአንድ ዓመት በፊት ለኢትዮጵያውያን ግን ሰርተው የሚቆጥቡት ብር በየለቱ ዋጋውን እያጣም የምንዛሬ ልዩነቱን ቢሆን እየሰፋ ነው የቀጠለው። ዛሬም በጥቁር ገበያው በተለያዩ ሀገራት አንድ ዶላር ከ181 እስከ 184 ብር ድረስ ነው ሲመነዘር የነበረው። ይህንን የብርን የቁልቁለት ጉዞ ለማስቆም ባለፉት ወራት ምንዛሬ የሚፈጽሙ ግለሰቦችና ተቋማትን አካውንት ዘጋው እርምጃም ወሰድኩባቸው ሲል የነበረው የብልጽግናው መንግስት ሪፖርት ለውጥ እንደሌለው ያሳየም ሆኗል። ለዚህ የብር ዋጋ እየወረደ መቀጠል የተለያዩ ምክንያቶች ይቀመጣሉ። በኢትዮጵያ የጥቁር ገበያ ምንዛሬ ምጣኔ ላይ ከሰሞኑ የተስተዋለው ከፍተኛ ግሽበት ዋነኛ መንስኤዎችም ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ የእስያ ባለ ሀብቶች ለዶላር ያላቸው ከፍተኛ ፍላጎት መሆናቸውን የዘርፉ ባለሙያዎች ይገልጻሉ። በሀገሪቱ የቀጠሉና ይመጣሉ በሚል የሚሰጉ ጦርነቶች ሀብታቸውን ከሀገር ለማስወጣት የሚፈልጉ ግለሰቦች ዶላር ለመግዛት የሚያደርጉት መሯሯጥ አንደኛው ምክንያት ስለመሆኑም ባለሙያዎች እንደነገሩት ካፒታል ዘግቦም ነበርም። በሌላ በኩል ኢትዮጵያ ውስጥ የሚንቀሳቀሱ በተለይም ከእስያ አህጉር የመጡ ባለ ሀብታዎች ለውጭ ምንዛሬ ያላቸው ከፍ ያለ ፍላጎት የገንዘቡን ዋጋ እንዲኖር ያደረገው ሌላኛው ምክንያት ስለመሆኑም ተጠቁሟል። ከዚህ ባሻገር ደግሞ መንግስት አሁን የወርቅ ማዕድንን ለዓለም ገበያ በላይ በሆነ ጭማሪ እየገዛ ነው የሚሉት ባለሙያዎችም፣ በዚህ መሰረት የወርቅ ነጋዴዎች ደግሞ ከመጠን በላይ የሀገር ውስጥ ገንዘብ እንዲይዙ አድርጓል። ብሔራዊ ባንክ ደግሞ የምንዛሬ ጨረታ መራሃ ግብሩን ዛሬ አስተዋውቋል። ጨረታዎች በተደረጉ ቁጥር የባንኮች የምንዛሬ ዋጋም ከፍ እንደሚል የሚገመት ነው። ለተያዘው በጀት ዓመት ሶስተኛ ሩብ ዓመትም የውጭ ምንዛሬ ጨረታም 420 ሚሊዮን ዶላር መመደቡን የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። በህዳርና ታህሳስ ወር ለሚካሄደው ጨረታ ደግሞ 100 ሚሊዮን ዶላር መመደቡን በመግለጫው ላይ ጠቅሷል። የአዲስ አበባ ዩኒቨርሲቲ ከአንድ መቶ በላይ የትምህርት ክፍሎችን ዘጋም ሰራተኞቹን የቀነሰው ዩኒቨርሲቲው እንደገና ከውጭ ሊቀጥር መሆኑም ተናግሯል። አንድም ዩኒቨርሲቲ አልገነባም፣ ዩኒቨርሲቲ አስገብቼ ተማሪ ማልቀልብም የሚለው የብልጽግናው አገዛዝ ባለፉት ዓመታት ወደ ዩኒቨርሲቲ የሚገቡ ተማሪዎችን ቁጥር በከፍተኛ መጠን እንዲቀንስ ከማድረግ በዘለለም በተለያዩ ዩኒቨርሲቲዎች ያሉ ፕሮግራሞችን ሲዘጋ ቆይቷል። የሚመረቅን ተማሪ ቁጥር ማሳነስን እንደ ፖሊሲ የያዘው አገዛዙ በብርሃኑ ነጋ በኩል የሚያስፈጽሙ የትምህርት ክፍሎችን የማዘጋት ዘመቻም በአዲስ አበባ ዩኒቨርሲቲ ብቻ ከ100 በላይ ፕሮግራሞች እንዲታጠፉ አድርጓል። ከዚህ ቀደም የተማረውን ትውልድ በጦርነት ውስጥ አስገብቶ መከላከያ አሊያም ደግሞ ታጣቂ ሆኖ እንዲገዳደል እያደረገ ያለው ብልጽግናም አሁንም ተጨማሪ ምሩቅ ተማሪ እንዳይኖር አበክሮ እየሰራ መሆኑን የሚያረጋግጠውን አሰራር ዘንድሮም ቀጥሎበት የአዲስ አበባ ዩኒቨርሲቲ ከነበሩት ከ500 በላይ የትምህርት ዘርፎች ከ100 በላይ የሚሆኑትን ቀንሶ 418 ብቻ እንዲቀሩት መደረጉ ታውቋል። ዩኒቨርሲቲው ተጠባባቂ ፕሬዚደንት ሳሙኤል ክፍሌ እንዳሉት ከሆነ የአዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪ የሚያስተምሩት የትምህርት ክፍሎች 66 ብቻ እንዲሆኑ ተደርጓል። ከ500 በላይ ፕሮግራሞች ነበሩ። ስራዎች ሲጀመር ስራው ሲጀመር ይህንን በማድረግ ወደ 66 የቅድመ ምረቃ ፕሮግራሞች ብቻ እንዲኖሩ 352 የድረ ምረቃ ፕሮግራሞች እንዲኖሩ በድምሩ ከ500 በላይ የነበሩትን የአካዴሚክ ፕሮግራሞች ወደ 418 የማሸጋሸግ። የአንደኛና ሁለተኛ ደረጃ ትምህርት ቤቶች በጦርነት እንዲወድሙ ወታደራዊ ካምፕም እንዲሆኑ ያደረገው የብልጽግናው መንግስት ዩኒቨርሲቲዎችን ደግሞ ተማሪ እንዳይገባባቸው እየከለከለ ለመቀጠል ወስኖ ራሳቸውን ይችሉ ወይም ደግሞ ራስ ገዝ ይሁኑ ብሎ ተከፍሎ የሚማርባቸው እንዲሆኑ እያደረገም ነው። አዲስ አበባ ዩኒቨርሲቲም ከነበሩት የትምህርት ክፍሎች ውስጥ ከመቶ በላይ የሚሆኑትን እንዲያጥፍና ተማሪ መቀበል እንዲተውም ተወስኖበታል። ለዩኒቨርሲቲ ተማሪ ምግብና ቀለብ አናቀርብም በሚል ፖሊሲ ተማሪዎች እንዳይገቡና በዩኒቨርሲቲ ውስጥ እንዳይማሩ የሚያደርገውን አሰራር ሲተገብርም መምህራንና ያስተዳድር ሰራተኞች እንዲቀነሱ መደረጋቸው ሲዘገብ መቆየቱ ይታወቃል። ይህንን የሰራተኛ ቅነሳና ማሰናበት የማሰባሰብ ስራ ሲሉ የሚገልጹት ሳሙኤል ክፍሌም ከሶስት መቶ በላይ ኃላፊነት ቦታ ላይ የነበሩ ሰዎች መነሳታቸውንም አምነዋል። ከዚህ በተጨማሪም ኃላፊዎችን አንስተው ካሰናበቱ በኋላ አዳዲስ ኃላፊዎችን ከውጭ ሊቀጥሩ ስለመሆኑም ተናግሯል። የመዋቅር ጥናት ከተካሄደ በኋላ የኃላፊነት ቦታዎችን ከ658 ወደ 440 የማሰባሰብ ስራ ተሰርቷል። ባለፉት ወራት ከነኛ 440 የኃላፊነት ቦታዎች ለ332ቱ ኃላፊዎችን ለመመደብ ስራ ተሰርቷል። ከነኛ ውስጥ ለ317 ያክሉ ሰው ተገኝቶ ምደባ ተሰጥቶ ስራዎች እየተፈጸሙ ይገኛሉ። 15ቱ ላይ ተስማሚ ሰው ስላልተገኘ በቀጣይ ከውስጥም ከውጭም በውጭ ማስታወቂያ የሚሟላ ይሆናል። በኃላፊነት ቦታ ላይ የነበሩትን ሰዎች ያባረሩትና የቀነሱ ሳሙኤል ክፍሌ እንዳሉት ቀሪውን ሰራተኛ ደግሞ በፈተና ይለያል ብለዋል። የአዲስ አበባ ከተማ ማዘጋጃ ቤት፣ አንበሳ አውቶብስና የኮተቤ ኮሌጅ በተመሳሳይ መንገድ ሰራተኛን ፈተን ብለው ዜጎችን በብሔር በፖለቲካ አመለካከታቸውና በሃይማኖት ምክንያት እንዲባረሩ ማድረጋቸው አይዘነጋም። የኦህዴድ አባሉና የአዲስ አበባ ዩኒቨርሲቲ ተጠባባቂ ሹም ሳሙኤል ክፍሌም ይህን አሰራር በዩኒቨርሲቲው እንደሚተገበር በሰጡት መግለጫ ላይ አረጋግጠዋል። የሰራተኞች ስራ በሁለት ተከፍሎ እየተሰራ ይገኛል። የመጀመሪያው የአስተዳደር ሰራተኞችን ለሁለት ከቁጥሩም አንጻር ከብዛቱምና ከስራው ባህሪ አንጻር ለሁለት ተከፍሏል። የመጀመሪያው ደረጃ ስምንት የሚባለው ፕሮፌሽናል የሆኑ ሰው እና ከዛ በላይ እስከ ደረጃ 15 ያለው ወደ 1ሺ 5መቶ የሚደርሱ አሉ። እነሱን መጀመሪያ መፈተን እና መመደብ ስራ እየተሰራ ይገኛል። የኢራን መንግስት የዩራኒየም የማበልጸግ እቅዱ መኮስመኑን ገለጸም። በእስራኤል ና የአሜሪካ ጥቃት ምክንያት ይህ እንደሆነም ገልጿል። የኢራን መንግስት ቃል አቀባይ የሆኑት ሞሃጅራኒም ለመገናኛ ብዙኃን በሰጡት ጋዜጣዊ መግለጫም ከወራት በፊት በተደረገው የአስራ ሁለት ቀናቱ ጦርነት በኒውክሌር ጣቢያዎች ላይ ከባድ ጉዳት ደርሷል። እናም ኢራን በዛ ጥቃት ሳቢያም የሀገሪቱ ዩራኒየም የማበልጸግ ተግባር እጅጉን መቀዛቀዙንና መዳከሙን ትገልጻለች። ከወራት በፊት አሜሪካ ሶስት የኢራን የኒውክሌር ተቋማትን መምታቷን ገልጻ ነበርም። እነዚህም ፎርዶ፣ ናታዝ ናም ኢስፋሃን የሚባሉ ናቸው። ከዛ በኋላም ፕሬዚደንት ዶናልድ ትራምፕ በእስራኤልና ኢራን መካከል የተኩስ አቁም ስምምነት እንዲደረስ ወዲያውኑ ማሸማገላቸውም የሚዘነጋ አይሆንም። እንደ አሜሪካ መከላከያ ተቋም ከሆነ በአሜሪካና በእስራኤል የተሰባሰቡ መረጃዎች የያኔው ጥቃት የቴህራንን የኒውክለር መርሃ ግብሮችን በእጅጉ በመጉዳት ለአመታት ወደ ኋላ እንዲመለስ ያደረገ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን ቸር